ልዑል ዛሬ በከባድ ተደብድቧል ማለት ነው። ልዑልን ያስደበደበው ደግሞ ያብ ነው። ያብም ያው ከራሱ አንደበት የሰማሁት እኔ ነኝ ያስደበደብኩት፣ ሂጂና ክሰሽኝ እያላት ነበር ሄሉን በዚህ አጋጣሚ ግን ማለት ነው የሄሉና ያብ ፍጸም ማለት ነው የፍቅር ነው። የእውነቴ ነው የምላቸው ቤተሰቦቼ፣ እሷ እራሱ ማለት ነው ሳባርጎ እቅፍ ሲያደርጋት ኦማይ ጋድ በአንዴ ነው እግዚአብሔር ነው የምላቸው ቤተሰቦቼ፣ ትንፋሽ ብሎ ነው የሚያጥራት። የምትናደደው የምትበሳጨው፣ ሁሉ ነገር በቃ የምትሆነው ሁሉ ያብ ላይ የፍቅር ነው። ሄሉ በጣም ቅጥል እስከምትል ነው ያብን የምትወደው ማለት ነው። እኔማ በቃ ፊልም ሁሉ መስሎኝ ሄሉንና ያብን ዝም ብዬ ማየት በቃ ጀመርኩ። የእውነት ቤተሰቦቼ ምን ነው ባላለቀ ብላችሁ የምታዩት ቪዲዮ የአብና የሄሉ ጸብ ሳብ አድርጎ ቅፍ ሲያደርጋ ጸብ ትላለች። የእውነት በጣም ነው የምትወደው፣ በጣም ነው የምትወደው። ዛሬ ነው ጉዷን እኮ የበለጠ ያየሁትና እንግዲ እንግዲህ ብዙዎቻችሁ ይሄማ ድራማ ነው፣ ለምንድን ነው ቀለበቱን ታዲያ ለማሰጠው ብላችሁ የብዙዎቻችሁ ጥያቄ ነው። ሄሉ ግን ያው ትንሽ ጊዜ ልየው፣ ማንነቱን ላጣራ በማለት ነው ይህንን ራሱ ቀለበትን አስር ያለውት ማንነትን እስከ መጨረሻው ማጣራት ስለፈለኩኝ እንጂ እኔ ጋር የቀረ ከአንድ ነገር ይሄ ብቻ ነው ስትል፣ ያው ከአንደበቱ አሰምቻለሁ ማለት ነው። በዚህ አጋጣሚ የአብና የሄሉ ጸብ የእውነት ቤተሰቦች የፍቅር ጸብ፣ ሄሉ ንዴቷ የፍቅር ጸባ፣ የፍቅር ቁጣዋ፣ የፍቅር ሁሉ ነገሯ የፍቅር። በጣም ተናዳ ትናገረውና ሳብ አድርጎ እቅፍ ሲያደርጋት ጸጥ ትንፋሽ አጥራታል። እናንተ እኛን ሴቶችን ብቻ ነው ፍቅር እንደዚህ የሚያንገላታው ወንስ ወንዶችን ጭምር ነው? የእውነት ነው የምላችሁ እና ምን ነው ባላለቀ እያልኩ ያየሁት ቪዲዮ ቢኖር የአብንና የሄሉን ፍቅር በቃ ጸባቸው ውስጥ ራሱ ፍቅር የእውነት ፍቅር ነው። ሄሉ በጣም እንደምታፈቅረው በጣም እንደምትወደው ነው በደንብ ዛሬ በደንብ የገባኝ የአብን ማለት ነው። እና በዚህ አጋጣሚ ያው በብዙዎቻችሁ ሉሌን ለምን በሰው በሰው ህይወት ውስጥ ትገባለክ፣ ደግ አደረገክ የምትሉን ብዙ ናችሁ። ያም ግን እኮ በሰው ህይወት ውስጥ መግባት ሳይሆን እውነቱን ነው ያጋለጠው። እሱም ደግሞ ሄሉ እንዳትጎዳ ስለፈለገ ነው። ሄሉ እንዳትጎዳ የሆነ ነገር እንዳትሆን አይደል? እንዲህ ፍቅር እኮ ነው። የቤተሰቦች የጨዋታ እኮ አይደለም፣ ህይወት ነው የሆነ ደረጃ ላይ ሲደርሱ እንዳትጎዳ ነው እንጂ። ሉሌ እኔ እንደሚመስለኝ ከሆነ በዚህ ልክ ያብንና ሄሉን ለማለያየት ፈልጎ ያደረገው ነገር አይደለም። እና የብዙዎቻችሁን እንግዲህ አስተያየት ያየሁት ያው ለምን በሰው ህይወት ውስጥ ገባ ይገባዋል፣ ሉሌ በጣም አብዝቶታል እያላችሁ ነው። ሉሌ ግን እውነት ለመናገር በጣም የሚያሳዝን ልጅ ነው። እንግዲህ ግማሾቻችሁም ድራማ ነው እንጂ የእውነት አስደብድቦት ቢሆን ቀለም ነው የተቀባው። ሉሌ የእውነት አስደብድቦት ቢሆን ለምን ወደ ጣቢያ አልሄደችም? ሄሉ ለምን ሄዳችሁ ጣቢያ አላስመዘገባችሁም? ለምን አልከሰሳችሁም የምትሏላችሁ። እውነት ለመናገር እኔም ተጠራጥሬያለሁ። የእውነት ተጠራጥሪ ያለው ሉሌ ላይ እያየት እንትን ሰፋ አድርጌ እንትኖ ሳይሆን ቀለም ነው ይመስለኛል። ቀለም ነው ያ ቱብ ስራ አደል ታውቃላችሁ፣ እንጂ የእውነት ያባስ ደብድቦት አደለም። ያባስ ደብድቦት አደለም። ያብም ተነጋግረው ያው እንግዲህ ቱብ ስራ አደል። ቤተሰቦቼ ቀማሞቼ፣ በዚህ አጋጣሚ ግን ንቁ ንቁ የእውነት ንቁ፣ እና እኔ ግን ቀለም መሰለኝ ሉሌ ላይ ያየሁት ቀለም እንጂ ያ በዚህ ልክ አስደብድቦት አይመስለኝም። የአብጋ ተመካክረው እንግዲህ ስራ ነው፣ ቅመሞች እያተፈረዱባቸው ስራ ነው። እሱም ደግሞ ያው ቃል በቃል ለሄሉ ሲነግራት እኔ ነኝ ያስደበደብኩት፣ ሂጅና ክሰሽኝ። እኔ ሉሌን በአንች በኩል እንጂ ማቀው ጓደኛዬ አይደል ምን ያደል በጣም መስመር ያልፋል፣ ብዙ ነገር ይለኛል በሰው ፊት በፊትም ስለዛ። ትናንትና ከአንቺ ጋር ወይን ሲጠጣ ስላየሁት ሳይሆን ከዚህ በፊትም ነግርሽ ነበረ። ምክንያቱ ደግሞ እንደዚህ ያላት፣ ትናንት ከኔ ጋር ወይን ሲጠጣ ስላየው ቀናህ እንዴ? በዛ ምክንያት ነው ዛሬ ያስደበደብከው? ስትለው አይ ከዚህ በፊትም እኮ የነገርኩሽ እኔ እንደዚህ አይነት የወረድኩ ሰው አይደለም። ትናንት ከአንቺ ጋር ወይን ስለጠጣችሁ አይደለም እንደዚ ያደረግኩት፣ ከዚህ በፊትም ነግሬሻለሁ። እኔ ነኝ ያስደበደብኩት እንደውም ስላልገደልኩት ነው እንዴ በማለት ነበረ ያብ ሲያወራ የሰማሁት ማለት ነው። ከዛ በኋላ ላይ መልሶ ከአጠገብሽ ካራቀ ማለትም ጀምሯል ማለት ነው። ወይኔ ሄሉዬ፣ የኔ ቆንጆ ፍቅር ለካ እንደዚህ ደስ የሚል ነገር ነው ይህ እውነት። እኔ እኮ በቃ ያብና ሄሉ ምን ነው ባላለቃልኩኝ ሁለቱ። እናቴ በደንብ ትንጨረጨራለች። ሄሉዬ ትናደዳለች፣ በማዕልም ደግሞ ንዴሳ ትስቃለች። ከዛ ያብ ደግሞ እጇን ሳባ አድርጎ ቅፈ ሲያረጋት አንገቱ ትላለች ትንፋሻ ያጥራታል። እንዲህ ያልኩኝ የእውነት ዝም ትላለች። አሁንም መልሶ ትናደድና ትናገራለች። አሁንም መልሶ ስቦ ቅፍ ያደርጋታል። እንደዚህ እኮ አይደለም ትናደጅ፣ ተረጋግተሽ እንዳናግርሽ፣ ለምንድን ነው ልውስ ምትከችን ብሎ አሳባርኩ ቅፍ ሲያረጋ ዝም ትለዋለች ማለት ነውና።